ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላ። በእያላችሁበት ያለ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ፣ ዛሬ ደግሞ ቆርኬ ወይም ቆሰሮ የሚባል ሀገር የሚሄድ ቆሰሮ ስላችሁ ያው ደሴን አለፍ ብሎ በሀይቅና በደሴ መካከል ያለ ሀገር ነው ማለት ነው። መገንጠያው ቆርኬ ነው የሚሄድ የቤት እቃ በጣም ቆንጆ ጥርት ያለ ኳሊቲ የቤት እቃ ነው የማሳያችሁ። አንድ የሚጣል ነገር የለውም። የሚጣል የለውም ስላችሁ ደግሞ ማለቴ በጣም ሁሉም ቆንጆ ቆንጆ ነገሮች ናቸው ለማለት ያክል ነው። እና ሀባቢ የረመዳን ስራ እንዴት ይዟችኋል? እየበረታችሁ ነው ወይ? ያለ ያበርታችሁ። ረመዳን አለቀ። በዱዓ እንረሳሳ። እንግዲህ የአመት ሰው ይበለን እንላችኋለን የዚች እህቴ እቃ የፈጀው የቤት እቃም መፈረሻም ብዙ ነገር ነው ያላት። እዚህ ጋር ፍራሾችም አሉ። ሁለት መቶ አስራ አምስት ሺ ሁለት መቶ አምሳ አምስት ብር የፈጀ ነው ማሳያችሁ። እንግዲህ ሀባይብ ከዚህ ጋር ልጀምርላችሁ። ዛሬ ካሜራማን ማፊሽ እዚ ጋ ከዚ ልጀምርላችሁ እና እያነሳሳውን ያሳያችኋለሁ ማለት ነው። ማገዶ ቆጣቢ ምጣድ ሸክላ የሌለው ሶስት ሺ ስምንት መቶ ብር። እዚህ ጋር ለዳቦ ማብኪያ የሚሆን ይሄንን 300 ብር፣ የፌሮ ምድጃ 1500 ብር፣ ሙቀጫ 500 ብር፣ የሽንኩርት ሼልፍ 600 ብር፣ እንዲሁም ደግሞ የቃማን ጠፍጠፊያ 180 ብር፣ 20 ሊትር ባሊ 195 ብር። እዚህ ጋር ደግሞ አማን ነው። 40 ሊትር ባሊ 300 ሀምሳ ብር ይሄ በኦኬው ነው ሁለቱም ማለት ነው። ያኔ ኦሪጂናል በሚባለው ፕላስቲክ ማለት ነው። ከዛ ሀባይት እዚ ጋር የልብስ ባስኬት 400 ብር። ውስጡ ደግሞ የቆሻሻ ባስኬት አለች 85 ብር ናት አንዷ ማለት ነው። ከዛ ሁለት የውዱ ብሪቅ 85 ብር። እዚህ ጋር ደግሞ ሁለት 8 ሊትር ባሊ ለሹሮና ለበርበሬ መቀነሻ የሚሆን መቶ 140 ብር 140 ብር 280 ብር ሁለቱ ማለት ነው። ይህንን ገዝቼላታለሁ። ከዛ ማዞሪያ 50 ብር፣ ወንፊት መቶ ብር እንደውም የቁርጥ ማቅረቢያ 450 ብር። ይሄ አገር ውስጡ ነው የውጭ ጠፍቷል ማለት ነው። አይቢ እዚህ ጋር እንግዲህ ሶስት ስፍራዎች ነው ያዘዘችኝ። ዳር ላይ ያለው የሷ አይደለም። እዚህ ጋር መሬት ላይ ያለው ይሄና ይሄ ባለኳሱ ይሄኛው የሷ ነው። ይሄ 500 ብር ነው ከዛ እዚ ጋር የውሃ ኮምፕሌት ወርቃማ 2100 ብር። እዚ ጋር ደግሞ ቆንጅዬ ሲኒ ከነ ረከቦቷ አለ። ረከቦቷ 2200፣ ሲኒው 1600 ብር፣ ግማሽ ደርዘን ማለት ነው። ከዛ የኛው የረከቦቱ አክሰሰሪ ነው እንደዚህ ማለት ነው። ይሄ የራሱ አክሰሰሪ አብሮት የሚመጣ ነው። ከዛ እዚ ጋር ቆንጅዬ ሰርቪስ 3500 ብር በጣም ነው የሚያምረው፣ እንደምታዩት 3500 ብር ሶስት ፒስ ነው ማለት ነው። ካርቶኑ እዛ ጋር ያለው ነው። በጣም ነው የሚያምረው፣ በዛ ላይ ኳሊቲ ነው። ይሄ ሱፍራ 1 ሜትር በአንድ ሜትር የሳሩ ወይም ጨፌ ይባላል። እዚህ እንግዲህ አረቦቹ ቤት የሆሽ እና የስጡህ ማስዋቢያ ነው ማለት ነው። እዚህ ደግሞ ቡና ሲፈረሽበት በጣም ነው የሚያምረው። በሜትር እየቆረጡ ነው የሚሸጡት። 1700 ብር 1 ሜትር በአንድ ሜትር ነው ይሄ ማለት ነው። ጋ ወደ ሁለተኛው ረከቦት ሲሄድላችሁ እንደዚህ ማች ነው ያደረኩላት። ይሄንን የሞሰብ ዳንቴል፣ የትሪ ዳንቴል፣ የረከቦት ዳንቴል የረከቦት ዳንቴል እቺ 250 ብር ነው የተገዛችው። ለየት ያለች ናት ለመሞከሪያ ብለው ነው እነሱም የሰሯት። ማለት ይሄ ላይ ገበያ ላይ በሚለው እኔ ደግሞ ስላማረችኝ ገዛኋት ማለት ነው። በጣም ነው የምታምረው። ይችን 250 ብር፣ የሞሰቡን ስድስት መቶ ብር፣ የትሪውን ደግሞ ስድስት መቶ ብር። እንደዚህ የሚያማምር ከዛ ሎሚ እንትኑ ጋር ማች አድርግ ብላኛለች። ሱፍራው ጋር ማች ነው ያደረኩላት ማለት ነው። እዚህ ጋር የጥበብ ሲኒ ከነረከቦቱ አለ ይሄ ረከቦቱ 2700 ብር፣ ሲኒው 1200 ብር አንድ ደርዘን። ይሄ ረከቦቱ አክሰሰሪ ነው። እነዚህ እንደዚህ ሆኖ ማለት ነው። አንድ ሺህ ብር። ይሄንን በቀጠሮ ነው የተሰራው። አንድ ሺህ ብር ማለት ነው። ከዛ ሀባይ እዚህ ጋር እንደምታዩት ትልቅ የሞሰብ ነው። ማሻአላ ከፍ ያለ ይሁን ብላኛለች። ተረከቡ ዳንቴሉም ማን ነው? በጣም የሚያምር ነው እንደምታዩት፣ ይዩት። ከዛ ሞሰቡን ይዩትማ። ማሻአላ ግርማ ሙገሱ፣ ማሻአላ ብያለሁ። በጣም የሚያምር ሞሰብ ትልቅ ነው። ይሄ 2400 ብር ነው ሞሰቡ ብቻውን። ከዛ ሰፌድ፣ የእህል ሰፌድ 2400 ብር፣ የእንጀራ ሰፌድ 200 ብር። እንደዚያ አድርጌ ገዝቼላታለሁ። በጣም ነው የሚያምረው። ሞሰቡም ልቅም ብሎ የተሰራ ነው። እንደዚህ ዝርክርክ ያለ ሞሰብ አይደለም። በጣም ነው የሚያምረው። ከዛ የትሪው ዳንቴል ደግሞ ይሄንን ይመስላል። ማሻአላ ነው፣ 600 ብር ይሄ ማለት ነው። ማዕደን ሙሉ ሴሪ የማዕደን ዋጋ ሶስት እጥፍ ሊሆን ምንም አልቀረውም። ሙሉ ሴሪ ነው ይሄ። 5300 ብር ይሁን ግዴታ ስለሚያስፈልገኝ ብላ ነው ሐቂቀተን በጣም ተጋኗል ዋጋው። ይህ የወርቃማው ሰርቪስ ካርቶን ነው። ከዛ እዚህ ጋር የምግብ ስፍራዎች አሉ። አንዱ ሎሚ በወርቃማ ነው። ሎሚ በወርቃማ አንድ ሜትር ይሄ 250 ብር፣ 260 ሆኖ ነበረ። 250 ብዙ ስፍራ ነበር እና የገዛሁት። ይሄኛው ደግሞ ወርቃማ በቡኒ ከለር 2 ሜትር ነው ይሄኛው ደግሞ ማለት ነው። አጠቃላይ ሶስት ሜትር ነው 750 ብር ነው የገዛሁት ማለት ነው፣ 3 ሜትሩን ከዛ እዚህ ጋር 48 ቁጥር ብረድስት አለ በወፍራሙ 14500 ብር ገዝቼ ይሄን 200 ብር አሰርቼላታለሁ። 14700 ብር ፈጀ ማለት ነው። በነገራችን ላይ ያዘዘችኝ 46 ነበር፣ 46ም 14000 ብር ሆነ። ስለዚህ ይሄኛው ይሻላታል ብዬ ይሄን ገዛሁኝ። ጭልፋ 1000 ብር ይሄን ደግሞ 250 ለማዕደን ለምናምን አነስ ያለ ይሁን ብላይ ነው። ይሄ 250 250 ብር። ከዛ ሀባይ በዚህ ጋር 26 ቁጥር የፓስታ ማጥለያ ነው፣ 650 ብር። የሳምቡሳ መዳመጫ 500 ብር ነው ይሄ። ከዛ እዚች ጋር በረምጣድ አለች 500 ብር፣ መካከለኛ ማለት ለቡና ምናምን እንደዚህ በርከት ያለ ቡና ለመቅለያ ይሄ በቂ ነው ከዛ እዚህ ጋር ደግሞ ሴኔጋል ሙሉ ሴሪ ሰባት ሴ ማን ነው አዎ ሰባት ሴሪ ነው 10200 ብር ነው ይሄን የገዛሁላት ማለት ነው ጋ አክሬሊክ የሱካር እቃ 300 ብር እና የሻይ ብርጭቆ አንድ ደርዘን 900 ብር ሀገረኛ ሲኒ 500 ብር ደርዘኑ ይሄ የጥበብ ሲኒው ቅድም ያሳየኋችሁ ግማሹ ረከቡት ላይ ያረኩ ግማሹ ይሄ ነው ማለት ነው። 1200 ብር የተገዛው በራድ 2 ሊትር 700 ብር፣ እናት መፍጫ 1600 ብር፣ እንዲሁም ደግሞ አምስት ማዕዘን የውሃ ብርጭቆ አንድ ደርዘን 1200 ብር። እዚህ ጋር የወተት ኮምፕሌት ወይም የወተት ተንጠልጣይ አለኝ። ይሄኛው ደግሞ 2800 ብር የተገዛ ነው ማለት ነው። 2ሺ 8መቶ ብር ነው ስከበራዶ ይወት ማሻአላ ይቺን 2ሺ 8መቶ ብር ነው የገዛውላት። ከዛ ሆባይቢ እዚህ ጋር መከትከቻ አንድ መከትከቻ አንድ ሺ 300 ብር እና ሁለት የወጥ ጭልፋዎች ሁለት ያለጫ ጭልፋዎች አሉ። ሁለት 200 ብር 800 ብር ቢላዋ አራት ቢላዋ 8 ቁጥር ቢላዋ አላት 800 ብር አራት ፍሬ ማለት ነው። የሽንኩርት ቢላዋ አራት ፍሬ ያላት 160 ብር፣ 40 40 80 160 ማለት ነው። ከዛ እዚህ ጋር ደግሞ የሾርባ ማንኪያ አንድ ደርዘን 300 ብር፣ ሹካ 300 ብር። የሾርባ ማንኪ ማን ነው? የሻይ ማንኪያ 100 ብር። የሻይ ማጥለያ በኳሊቲው 350 ብር፣ 3 ፒስ ነው 350 ብር። ማንከሽከሻ መቶ50 የወጥ ማማሰያ መቶ ብር እዚ ጋር የሳምቡሳ ጭልፋ 200 ብር። ከዛ እዚ ጋር ደግሞ መክተፊያ 3 ፒስ 750 ብር። እዚ ጋር ደግሞ ሰርቪስ የማይካ ሰርቪስ 700 ብር። የፈንዲሻ በበረዶ ትልቁ ነው ይሄ 400 ብር። የሾርባ ሰሃን ግማሽ ደርዘን ነው 3 ማነው 420 ብር፣ አንዷ 70 ብር ናት። ከዛ የማይካ ትሪ አንድ ሺህ ብር ሶስት ፒስ ማለት ነው። እንደዚህ ነው። እዚህ ጋር ደግሞ አንድ ሺህ 50 ብር የብረቱ ትሪ ወይም የሳንቲሟ ትሪ 40፣ 45፣ 50 ነው። አርባ ቁጥር 250 ብር፣ 50 ቁጥር ደግሞ ማን ነው? 45 ቁጥር ደግሞ 350 ብር፣ 50 ቁጥር ደግሞ 450 ብር። ከዛሃባይም እዚህ ጋር የቁርጥ ሰሃን የማይካ ባለ 120 ብር ነው፣ ደርዘኑ 1440 ብር። የኒኬል ኩባያ 12 ፍሬ ነው፣ አንዱ በ95 ብር ማለት ነው። እዚህ ጋር ማጅስቲክ ሜድ ኢን ኢንዲያ ነው፣ ቆንጆ ማለት ነው። እና የሳንዲሞ የቁርጥ ሰሃን ጠፍታ ጠፍታ ጠፍታ መታለች። ዋጋዋ 160 ብር ነው አንዷ ማለት ነው አንድ ደርዘን ገዝቼላታለሁኝ ከዚህ ባይብ እዚህ ጋር እንደምታዩት ስድስት ሊትር በራ ዳላት ሁለት ሺ ብር እዚህ ጋር ደግሞ ሚያምር ብረት ድስት ማለት ነው በጣም ሚያምር ብረት ድስት አስራ አራት ሺ ብር የተገዛ ብረት ድስት ነው ይሄ ማለት ነው እዚህ ጋር አውጥቼዋለሁ የምር በጣም የወደድኩት በዛ ላይ የእንጨት ለእንጨትም ይሆናል ምክንያቱም ይሄ በራሱ በራሱ ነው የተቀጠለ ነገር የለውም። ይሄ ማለት ነው በጣም ቆንጆ ብረት ድስት ነው ማለት ነው። ተወዱታላችሁ። ትንሿች ናት እንደምታዩት። ከዛ መጥበሻም እንደዚሁ ሁለት ጆሮ ያለው ነው ይሄ ሙሉ ለሙሉ በቃ እራስ በራሱ ነው ይሄና እዚህ ጋር የተለጠፈው ነገርና ይሄ ምናልባት ይቃጠል እንደሆነ እንጂ ብረት ድስቱ ምንም የሚቃጠለው ነገር አይኖረውም ማለት ነው ምክንያቱም ራሱ በራሱ ብረት በብረት ስለሆነ ማለት ነው። በጣም ነው የሚያምረው እንደምታዩ ዲዛይኑ የራሱ በጣም ነው የሚያምረው። እኔ በጣም ነው የወደድኩት። አምስት ፒስ ነው ይዩት። ያሁን አንድ ዶሮ ለመስራት መጠን ያለ ዶሮ ቆንጆ ነው በቃ ለቤት ማለት ነው። ይሄ ደግሞ ይዛችሁ ለምትሄዱት አንድ ዶሮ ቆንጆ አድርጎ የሚሰራ ነው። በጣም የሚያማምር ብረት ድስት ናቸው ማለት ነው። እኔ እራሱ እንዴት እንዳስጎመጀኝ ማሻአላ ብያለሁ። ከዛ ይሄ የትኩስ ማስቀመጫ መቶ ሀያ መቶ ሀያ ሁለት መቶ አርባ ብር ነው ይሄን የገዛሁት ሁለቱን ሱፍራ የእሱ አይደለም የራሴን ሱፍራ ነው ያነጠፍኩት ይሄ ይሄንን ለማሳያ በጣም ነው የሚያምረው ብዬ ማለት ነው አያምሩም እናንተ እራሱ ሀሳባችሁን አስቀምጡ እስኪ በጣም ነው የሚያምረው በዛ ላይ ደግሞ ብዙ አይነት ከለር አለው ይሄ ጥቁር ከለር ነው እዚህ ጋር እንደምታዩት እዚህ ጋር ደግሞ ቀይ ቡኒ ነገር አለው እንደዚህ እኔ የገዛሁት የወርሳሱን ነው እንደምታዩት ማለት ነው እና እኔ የገዛሁት ይሄንን ከለር ነው፣ እዚህ ያለውን በጣም ነው የሚያማምረው። ከዛ እዚህ ጋር ደግሞ አክለሪክ ጆክ ከነ ስድስት ኩባያዎቹ ማለት ነው። ይሄንን 2600 ብር ነው የገዛሁላት። 2600 ብር ራሱ ነው ራሱ ዲዛይን ማለት ነው። ይሄ በጣም ነው የሚያምረው። ከዛ ሐባይ እዚህ ጋር ሁለት ቴርሙሶች አሉ። በጣም የሚያማምሩ ከለሮች ናቸው። ደዴስ ቆንዶ ቆንዶ እቃ ነው። ይሄ አንዷ ኮህሊ ከለርናት እዚጋ እንደምታየዋት ማለት ነው። ኮህሊ አንዷ ደግሞ እዚህጋ ላሳያችሁ በጣም የምታምር ከለር ከለርናትችም አንዷ ደግሞ ይች ከለር ናት። በጣም ነው የሚያማምሩት። ለማውጣትው ባንድስላያስኩ ዛ ነው። ከዛ ሰባት ሰባ ሶስት የወጥ ሳህን ነው። ሰባት ሰባት ሶስቱ በጣም ቆንጆ የሚያምር፣ ዋጋው ግን አራት ሺ ብር ነው። ዋጋው አራት ሺ ብር የሚያምር አበባ ያለው እንደዚህ ማሻአላ የሆነ ቱርክ እንግዲህ አራና ቱርኪ ነው የሚለው ቆንጆ ዕቃ ነው ማለት ነው። በነገራችን ላይ ባለሶስት ሴሪ ከመግዛት ይሄን ባለአምስቱ መግዛት ቆንጆ ነው ማለት ትልልቅም ስለሆነ እኔ በጣም ነው ሞዶ ይሄንን እቃውም ቆንጆ ነው፣ ጥራትም አለው። በተለይ እረና ቱርክ የሚለው ከሆነ በጣም ቆንጆ ቆንጆ እቃ ነው የሚያመጡት እነሱ ማለት ነው። ቻይና ከሆነ ደግሞ በቃ ሆነ ነው የሚጋጋጠው። ከዛ እዚህ ጋር 350 ሊትር ሮቶ አላት፣ 2800 ብር ነው የገዛሁት። እዚህ ላይ ረፋት እቃዋን አደርሳለሁ ማለት ነው። ዋጋው 2800 ብር ጋ ጋቢ ለምን በጣም የሚያማምሩ ኳሊቲ የሆኑ የሙልጭ አይነት ብርድ ልብስ ግን ሙልጭ አይደለም። ይሄ ጋቢ ለምን ነው የሚባለው። በጣም ቆንጆ የሚያምር አንድ ጎን ይሄንን ይመስላል። ተፈልጋችሁ በልሙጡ፣ ከፈለጋችሁ ደግሞ በዜብራው እንደዚህ የሚለበስ ዋጋው 2500 ብር ነው። በጣም ቆንጆ እቃ ነው ሀቂቀተን። በቃ ብርድ ልብስም አያስፈልግም። ደግሞ በሁለት ዲዛይን መልበስ ትችላላችሁ። ይሄኛው እንደዚህ አንድ ከለር ሲሆን ይሄኛው ደግሞ አንድ ከለር እንደዚህ በቃ በፈለጋችሁት ማለት ነው። ሁለቱን አምስት ሺህ ብር ነው የገዛው። በጣም ይካበዳል፣ ቆንጆ እቃ ነው፣ ተወዱታላችሁ። ለስላሴው እራሱ ማሻአላህ የሆነ ብርድ ልብስ፣ ስሙ ጋቢ ለምኔ ነው። በጣም የሚያማምሩት ይሄ ቀይ ቡኒ፣ ህይወትማ በአላህ እንዴት እንደሚያምር ማሻአላህ፣ ተባረከ ረህማን። የሆነ ጋቢ ለምኔ ማለት ነው። በጣም ነው የሚያማምሩት፣ እቃነታቸው ኳሊቲ ናቸው። እዚህ ጋር ኮምፎርት ነው። አንዱ ይሄ እርሳስ ከለር ዲዛይኑ በዚህ ማለት ነው። ይሄኛው ደግሞ ውሃ ሰማያዊ የሚያማምሩ ሁለት ኮምፎርት 2100፣ 2100 4200 ብር ገዝቻለሁ ማለት ነው። ከዛ ብርድ ልብስ ነው፣ ሶስት ብርድ ልብስ ሶስት ሲባዛ በ3400 ብር ነው፣ 10200 ብር ይመጣል። በጣም የሚያማምሩ ቆንጆ ቆንጆ ብርድ ልብሶች ናቸው ማለት ነው። ፈዘዝ ፈዘዝ ያሉ ከለሮች ነው የገዛሁት፣ ቡኒ ማለት ነው። በጣም ያማምራሉ። አንድ ይሄንን፣ ከዛ ሌላው ደግሞ ሁሉም በነገራችን ላይ በቡኒ ከለር ነው ያገኘሁት እና ቡኒ ከለር ነው ሁሉም ሶስቱም ማለት ነው። ያው ዲዛይኑ ግን ይለያያል። ያኔ አበባ አቀማመጡ ማለት ነው። ይሄም እንደዛው ቡኒ ቢሆንም በጣም የሚያምር ዲዛይኑ፣ እዩት ተዘቅዝቋል መሰለ እንደዚህ የሚያማምሩ ብርድ ልብሶች። ሶስት ብርድ ልብስ ነው የገዛሁት። ሁለተኛው ይሄንን ነው። በጣም ነው የሚያማምሩት እንዳልኳችሁ። ማሻአላ ተባረከ ረህማን የሆኑ ብርድ ልብሶች ሶስት ብርድ ልብስ አስር ሺህ ሁለት መቶ ብር። ከዚህ አባይ ኢድ እዚህ ጋር ለባለቤቷ ልብስ አዛኝ፣ ለባለቤቷና ለወንድ ልጇ ልብስ አዛኝ ገዝቼው እሱቅ እረስቼው ነው የመጣሁት። እሱቅ ስላቸው ራሴ እሱቅ ነው ያኔ፣ ከየቦታው እየገዛሁኝ እዛ ቁጭ ስለማደርገው ረስቼው ነው የመጣሁት። እዚህ ቪዲዮ ላይ ያልገባ ጂንስ ሶሪ፣ አንድ ሺህ ብር ለባለቤቷ ቲሸርት 650 ብር ሸሚዝ 750 ብር የተገዛ እዚህ ቪዲዮ ውስጥ አልገባም። ለወንድ ልጇ ደግሞ የ የ12 ዓመት ጂንስ ከነሸሚዙና ጃኬት ጂንስ ከነሸሚዙ አንድ ሺህ ስድስት መቶ ብር የተገዛና ጃኬት አንድ ሺህ አራት መቶ ብር የተገዛ አልገባም ማለት ነው። ማለት የራሱቸው መጥቼ አሁን ደግሞ መሽቷን ለማምጣት ሁሉም ስለተዘጋጋ ማለት ነው። ከዛ እዚህ ጋር ለባለቤቷ ሽርጥ በባለፈኔ ለወንድም ይገዝቸው ነበረ የሚያምር ሽርጥ ነው። ይሄንን አምስት ሺህ ብር ነው የገዛሁት። ኳሊቲ ሽርጥ ማለት ነው። ቃሩራ ቃሩራ ተል አሰል ነው የሚለው እዚህ ጋር ጽሁፉ፣ ቆንጆ ሽርጥ ነው ማለት ነው። ከዛ ሁለት ስጃዳዎች ሰባት ሰባት መቶ ብር አንድ ሺህ አራት መቶ ብር፣ ቡኒ እና ውሃ ሰማያዊ ማለት ነው። እዚህ ጋር ለልጇ ጫማ ሶስት ጫማ የገዛሁት ከነ ሌላ ጋ ነው። ሌላ ኤንድ ማሜን ታቋቸዋላችሁ። አስተያየት አድርገው ነውን የሚሸጡልኝ ለምን ያው ሁልጊዜ ስለምንገዛቸው ማለት ነው። እና ይሄንን 1800 ብር 35 ቁጥር ጫማ ለልጇ በጣም የሚያምር ጫማ ነው። 1800 ብር። ከዛ ለሶስቱም ሶስት ካልስ ስጦታ ነው የሰጠኝ አንድ ያኔ ሳልከፍል ማለት ነው። ለካልሱ አልከፈልኩም። ለባለቤቷ 2700 ብር 43 ቁጥር ጫማ ማለት ነው። በጣም የሚያምርና ኳሊቲ ጫማ ነው። በጣም ነው የሚያምረው ሀቂቀታን ይሁት እንዴት እንደሚያምር ማሻላ። ሁሉም ነገር በጣም ጣራ ነው የነካው፣ ግን የኑሮ ውድነት ይኑር እንጂ ሀቂቃ ራብ የሚባል ነገር የለም። ጥጋብ ነው ቤት ውስጥ ማለት ነው። ይሄን 2700 ብር ነው የገዛው ጫማውን እዚህ ጋር። ለሴት ልጇ ደግሞ ለሶስታቸውም ካልሲ ያለው በነገራችን ላይ፣ ለሴት ልጇ፣ ለ15 ዓመት ልጅ 38 ቁጥር ጫማ ነው ይሄ፣ 2000 ብር አልባሳቶቿ ይሄንን ይመስላሉ። ከዛ ለዚችኛዋ ልጅ ሽፎን አዛኛለች ሽፎን 2600 ብር ለ15 አመቷ ልጅ ማለት ነው። ያው ቀጭን ሆና ረዘም ያለና ብላኛለች። እንግዲህ ከዚህ አበልጥን ብዬ ተስፋረጋለሁ። ከሰፋትን ደግሞ ይሄ እንትን አለው ማሰሪያ አለው ይሄ ማለት ነው። ሽፎን ከሰፋችሁ እሱም አይሰፋም ግን እዚህ ጋር ማሰሪያ አለው ማለት ነው። ወገ ቡጋ ይሄ ሲጀምር በጎማ ስለሆነ ለጠባቡም፣ ለማነው ለቀጭንም፣ ለወፍራሙም ሰው ነው የሚሆነው እና አችን ሽፎን 2600 ብር ያው በልጅ ስም ማለት ነው። ያኔ መካከል አገር ላለ ልጅ ለትላልቆቹ 2800 ሲሆን፣ ይሄ 2600 ብር። ከዛ ሀባይ ወደ መፈረሻ ወስዳችኋለሁ። ሀባይ እንደዚህ የሚያምር ውብ የሆነ መፈረሻ ና ያሰራሁላት ሀያ አንድ ትራስና ስድስት ቤቢ ስድስት ተከያ ሰባት ፍራሽ ነው። እያንዳንዱ ዋጋውን ነግራችኋለሁ። በጣም ነው የሚያምረው፣ ማሻአላ እንደምታዩት። ከዛ ከነዚህ ጋር ከእንደዚህ አይነቱ ጋር ምንጣፉን ማች አድርጌላት አለ ወይ ምንጣፏን፣ በጣም የምታምር ምንጣፍ ሁለት በአራት ታጥፎ ነው እነዚህ። ዲዛይኗ ራሱ መሀል ላይ ያለችው በጣም ነው የምታምረው። ማሻአላ ማሻአላ ምንጣፉ 2 በ4 ነው፣ 7800 ብር ነው የተገዛው። ከዛ እንግዲህ እዚህ ጋር ሀባይ ቤትራስ ራስ ልብስ 21 ሲባዛ በ450 ብር፣ 9450 ብር። የፍራሽ ልብስ 7 ሲባዛ 1515 ብር ነው፣ 10605 ብር። የቤቢ 6 ሲባዛ በ280 ነው፣ እዚህ ጋር ረስቻት ነው፣ 1680 ብር ነው የተገዛው። ተካያ ደግሞ 7500 ብር፣ 1250 ብር ነው አንድ ተካያ ከነ ልብሱ ታስቦ ማለት ነው። በቃ እንደዚህ የሚያምር ማሻላ በቡኒ ዘርፍ ነበር ያለችው። በነገራችን ላይ የሆነ ነገር በምንፈልገው ሰዓት አይኖርም። ዘርፉ በቡኒ ይሁን ነበር ያለችው፣ ግን በዚህ በዚህ ነው የነበረውና በሰዓቱ የተሰራው በዚሁ በቤጅ ነው ማነው በነጩ ማለት ነው። ግን ሀቂቀተን ሀሳብ ስሰጥን አሁን ለዚህ ትራስ ልብስ ነጩ መሆኑ በጣም ነው ያፈካው። የሚሄድበትም እንደዛው ነው ማለቴ፣ ከቡኒው ይሄኛው አምሮበታል። ለምን እዚህ ጋር እንደምታዩት ይሄ ፍክት፣ ይሄ ቡኒ ቢሆን አያምርም ነበረ። እና ሀባይም የሚያምር ትራስ ልብስ ነው የተሰራላት እንደዚህ። ቤቢውም እዩት፣ ተኪያውም ቅርጹን እዩት። ማሻአላ በጣም ነው የሚያምረው ተሰርቶ እንደዚህ። እኔ እንደውም ስገዛው ጨርቁ እንደዚህ ያምራል ብዬ አልጠበኩም ነበረ። በጣም ነው የሚያምረው። ማሻአላ እና ሀባይብ ማሻአላ ማሻላ ማሻአላ መታ በጤና በአፍያ የምትጠቀምበት ያደርጋት። ምንጣፋም ደግሞ በጣም ነው የምታምረው። ይሄ ብሉ ብላክ ነው፣ ይሄ እንደዚህ አይነቱ ማለት ነው። በጣም ነው የሚያምረው። ብሉብላክም ብላክም ምንድነው እርሳስም ነው ያለው። ሁሉም ይሄድበታል ማለት ነው፣ ለምንጣፉ ለመፈረሻው። እርሳስም ይሄ እርሳስ ነው እንትኑ ማለት ነው እዚህ ጋር ያለው እንደምታዩት ይሄ እርሳስ ከለር ነው እና እንደዚህ የሚያመርጉ ቢሆነ መፈረሻ ነው የተዘጋጀላት። ኢንሻላህ በጤና መታ የምትጠቀምበት ያደርጋት። እናንተም ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ፣ አትርሱላችኋለሁኝ። ሀባይብ ከዛ ሁሉንም አልፈረሽኩትም። እዚህ ጋር ሶስት ተከያ ማነው 2 ተከያ አለ የፍራሽ ልብስም የትራስ ልብስም አለቀሪ ያው እኔ ቤቴ ሶስት ፍራሽ ስለሆነ መፈረሻው ሁልጊዜም በሚበቃው ልክ ነው። እንትን ያልኩት ያለበስኩት ማለት ነው። ሶስት ፍራሽ እና 10 ትራስ ማለት ነው። ተካያው ሁሉም ሆኖ ያኔ ስድስት ተካያ ነው። አንድ ሁለት ሶስት እዚህ ጋር አራት ይሄ ጋር ማለት ነው። አያምርም ወላ እንዴት እንደሚያምር ማሻአላ ማሻአላ፣ በጣም ነው የሚያምረው። ከዛ ሀባይ ቢዚ ጋር ማነው 21 ትራስ አለ። 21 ትራስ በ300 ብር ሂሳብ ነው። 21 ሲባዛ በ300 ብር 6300 ብር ነው። እዚ ጋር ደግሞ ሰባት ፍራሽ አለ። 7 ሲባዛ በ2100 ብር 14700 ብር ቤቢ 6 ቤቢ ነው የገዛሁት። ስድስቱ በ80 በ80 ብር ነው እሰቡት፣ ማለት ነው 6 ስንት እንደሚመጣ እና ይሄንን ይመስላል። ሀባይብ ከወደዳችሁት፣ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።